እንደዚህ ፈገግ ያልኩት ከአንተ ጋር ነበር። ሰው የሚስቀው የልቡን ሲያገኝ ነው። እኔ ደግሞ የአንቺ የለብሽ ነኝ። ገና ብዙ ትስቂያለሽ። በመጨረሻም ሉላ እና ሞገስ በመገናኘታቸው በጣም ደስ ይላል። ከምትወደው ከምታፈቅረው ሰው ጋር ስትገናኝ ፈገግታው ለራሱ ለይት ለየት ያለ ነበር። እንግዲህ ሞገስ ቆፍጠን ብሎ ድጋሜ ሉላን አሳልፎ ለዝና መስጠት የለበትም ባይ ነኝ። በመቀጠል እንግዲህ ዳጣ በተደጋጋሚ ስለ ቤተሰቦቿ እያወራች ነው። እናቷን ብታገኛት ድራማው እየበለጠ ያምራል። የዛሬው ምሳሌ ድራማን እንዴት አያችሁት? ለቤቴ አዲስ የሆናቸው ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ሲቀጥል እንግዲህ ሴት ልጅ መጨቆን የለባትም። እናም ሉላ ድጋሜ ከዛ ከተረገመ ሰውዬ ጋር ልትመለስ አይገባም ባይ ነኝ። እንግዲህ እሱ ገንዘብ ስላለው ብቻ እንደፈለገ ሊያሽከረክራት አይችልም። እናም እንግዲህ ሉላም ልታመልጥና ድጋሜ ልታገኘው መሞከር የለባትም ማለት ነው። ሲገደል እንግዲህ ቅድስት ብሩኬን እንደምታፈቅረው ያው ብዙ ሁላችንም የምናየው ነው። ነገር ግን አሁን ብሩኬ ምሳሌን አሳክሞ ሲመጣ ቅድስትና ብሩኬ ሲጋቡ ማህሌት ማበዶ አይቀርምና፣ ብሩክና ቅድስቴ ደግሞ ቢጋቡ ድራማው የበለጠ ይጧጧፋል። እንግዲህ ምሳሌ ድራማ ሁላችንንም ዘበኛ አድርጎናል ማለት ነው። እኔማ እስከሚለቁ በጉጉት ነው የምጠብቃቸው። በጣም ነው የወደድኩት፣ ምክንያቱም ብዙ አስተማሪ ድራማዎች አሉበት። ለምሳሌ ልጆቻችንን በእንጀራ ልጅና በእንጀራ አባትና በእንጀራ እናት የምታሳድጉ ከዚህ ድራማ ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ። በመቀጠል እንግዲህ ሉላ ከምትወደውን የምታፈቅረውን ሰውዬ እንዳይገልባት ስትል ብቻ ከማትወደው ሰው ጋራ አብራ ሕይወትን እየኖረች ነበረና፣ ሲመራት ሲያስጠላት፣ ሁሉም ነገር ሲያቅለሸልሻት፣ ነገር ግን ወታ ማምለጥን ተመኝታለይ እና ብዙ አስተማሪ የሆነ ቆንጆ የሚገርም ድራማ ነው እየሰሩልን ያለው። ምሳሌ መዳን አለባት። ምሳሌ ድና ልትመለስ ይገባል። ብሩኬ እንግዲህ ምሳሌ ለማሳከም ሲል ብዙ ዋጋ ከፍሏል። እናም እናንተስ እንዴት አያችሁት? ምሳሌ ድራማ እውነት እኔ ይለዩብኛል፣ በጣም ነው የምወዳቸው። ለማንኛውም ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ሰሞኑን ቪዲዮ እየሰራሁ ስላላደለ እይታዬ ቀስቀስ ብሏል እና እናንተ ላይክ ስታደርጉት እይታዬ ደግሞ ለብ ብዙ ሰው ሸር ስለሚሆን እይታ ይጨምርልኛል እና በእናታችሁ፣ ያው ብዙ ለዚህ ሳይሆን አገሬ ገብቼ ጥሩና አሪፍ አሪፍ ስራዎችን እሰራበት አለው ብዬ ስላሰብኩኝ ስለዚህ ቻናሌን ከፍ ከፍ አድርጉት። እንግዲህ በቅርቡ የሚገራርን ቪዲዮ የምለቅበት ይሆናል፣ አገሬ ስገባ ማለት ነው። እና ውድ ቤተሰቦቼ ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።